ተገድጄ ነው እዚጋ መጥቼ ይህንን ነገር ለመንገር የወሰንኩት ማለት ነው። መጥፎ ጊዜያቶች ሲመጡ ደግሞ አብረን ተደጋግፈን አልፈናል። ይሄ ነገር ደግሞ ይዞኛል እኔን ወጥቼ ምንም ነገር እንዳልል። ከዚህ በፊት ያልጨረሰችው ግንኙነት ነበራት። ያ ግንኙነት ደግሞ አሁን ላይ የኔና እሷን አብሮ የመቀጠል ነገር አቋርጦታል። ከዛም በመሃል ምን አደረገች? እኔ ሳላቅ ከሱ ጋር ተመልሳለች። እና ይህንን ነገር እንግዲህ ማወቅ የጀመርኩት ቀስ በቀስ ነው። ያደርገውን እያንዳንዱ ነገር እናቃለን። ቲክቶክና ቴሌግራም ላይ እየላክ ያለውን እናቃለን። አትሸወድ። በነብስህ ነው የምንመጣው። እመነኝ። እጹብ ሁለት ልጆችን ወንዶችን ይዛ፣ አንዱ ይሄ በቪዲዮ አብሮ የምታዩት ልጅ የእሷ የበፊት ፍቅረኛ አሁንም የእሷ ፍቅረኛ የሆነው ልጅ እና አንድ ጓደኛው መጥተው በርብረው የት ነው ያለው ብለው እዚህ ቤቴ ውስጥ ቁመው ነው እንግዲህ ስልክ የደወሉልኝ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? እንዴት ናችሁ? እኔ ያው ደህና ነኝ ብል ይሻላል። ደህና ነኝ። ያው ትንሽ ጠፋ ብያችሁ ነበረ እና ለምንድነው የጠፋኸው እያላችሁ በጣም ቴክስት እያረጋችሁልኝ ነበረ፣ እየደወላችሁ ነበረ። ድሮ የተለቀቁ ቪዲዮች ላይ ኢቨን ገብታችሁ ኮሜንት እያረጋችሁ ነበረ። ሱራ የት ነው ያለኸው እያላችሁኝ ኮሜንት እያረጋችሁ ነበረ እና እኔም ይህን ነገር ሳላ ሳይሆን የጠፋሁት ያው ለነገሮች መቸኮር ስለሌለብኝ ነው። ወጥቼ መናገርም ስላልፈለግኩ ነው ዝም ያልኩት። ያው እንግዲህ ቤተሰቦች፣ እኔና ኪራን እንግዲህ ቤተሰቦች እንደምታውቁን ቆንጆ ቆንጆ ቪዲዮችን ወደ እናንተ እያደረስን ዩቲዩብ ላይ በጣም በጣም የምትወዷቸው ዩቲዩበሮች መሀል አንዱ ነን እኝኔና ኪራ እና በሌላም በቲክቶክም በፌስቡክም በሁሉም ፕላትፎርሞች እንግዲህ በጣም ቆንጆ ቆንጆ ቪዲዮችን እያደረስን አሁን ያለንበት ደረጃ ላይ እግዚአብሔር እንግዲህ አድርሶናል። ከዚህ በኋላም እንግዲህ እንቀጥላለን ብለን እናስባለን እና ያው እኛ የምንታወቀው በበጎ ስራችን እናንተን በማዝናናት በማሳቅ በማጫወት ነው የምንታወቀው። አሁን ግን የመጣብን ነገር ትንሽ ከበድ ያለ ነገር ስለሆነ ነው የመጣውን በእኔ በኩል ነው እና እስካሁን ድረስ እንግዲህ የነበርንበትን ነገር ለእናንተ እንዲህ ብሎ መናገሩ ትንሽ ከባድ ነው የሚሆነው። ሁሉንም ነገር ታውቃላችሁ። ከእጹብ ጋር የነበረውን ነገር ታውቃላችሁ። በጣም ወዳችሁ አክብራችሁን ነበር የምትከታተሉን። እኛም ጋር ያለው ነገር እንግዲህ እናንተ ጋር ፍቅራችን እየተጋባ ፍቅራችንን በጣም እየወደዳችሁልን ነው የምትከታተሉን የነበራችሁት እና በብዙ አስተማሪ ቪዲዮዎች እናንተ ጋር እንግዲህ እየደረስን በጣም ደስተኛ ነበራችሁ። ነገር ግን ትንሽ ከቅርብ ጊዜ ወዲህ የተፈጠሩ ነገሮች ግን በጣም እንዳስከፏችሁ፣ እንዳዘናችሁ እንግዲህ ኮሜንት ላይ እየጻፋችሁልን፣ እየደወላችሁልኝ ያላችሁት እየነገራችሁልን ያላችሁት በዚህ ጉዳይ ላይ ዛሬ እንግዲህ ያለኝን ነገር እኔም የማስበውን ነገር እስካሁን ድረስ ወተ ተናገር ያለህን እውነት እያላችሁኝ ስለነበረ ዛሬ ወጥቼ ለመናገር ነው የመጣሁት። እኔና ጹም እንግዲህ ቤተሰቦች እንደምታውቁት ጥሩ ጊዜያቶችን አሳልፈናል። እዚህ ቪዲዮ ላይም ያልታዩ እንዲያውም እኔ እንደምለው ቪዲዮ ላይ ያልታዩ ያልታዩት ነገሮች ይበዛሉ። እኔና እሷ ጋር ከነበሩት ነገር ማለት ነው። እናንተ ያያችሁት ከመቶ አስሩን እጅ ሊሆን ይችላል ያያችሁት፣ ነገር ግን እኛ በጣም ብዙ የሆኑ መስዋዕትነቶችን ከካሜራ ውጪ ስንከፍል ስንተጋገዝ የነበረን ሰዎች ነን። እኔ በየትኛውም ሲቹዌሽን እሷ መጥፎ ነገር እንዳይገጥማት ከሚመኙ በጣም ከማግዛት፣ እንግዲህ እሷም የምትክደው አይመስለኝም። እኔም በጣም ነው ማግዛት፣ በጣም ነው ማከብራት። እንግዲህ ግንኙነታችን አድጎ ትልቅ ደረጃ የሚደርስበትን በጣም ጥሩ የሆኑ ነገሮችን ወደ እናንተ የምናቀርብበትን ነገር በማሰብ ብዙ ብዙ ነገሮችን አድርጌያለው። እሷም እንግዲህ በጣም ብዙ መስዋዕትነትን ከፍላለች። እንግዲህ በነበረን ጊዜ በጣም ጥሩ የሚባሉ ነገሮች፣ ከካሜራ ውጪ ያሉ ነገሮችንም አድርጋለች። ጥሩ ፊውቸር እንዲኖረን እንግዲህ በጣም ብዙ ነገር አርጋለች። የምክደው ነገር አይደለም። እኔም እንግዲህ የነበረን ነገር እንዲቀጥል መጨረሻው እንዲያምር ብዙ ብዙ ነገሮችን አድርጊያለሁ። አሁን ወደዚህ መጥቼ ይሄን የማወራበት ምክንያት ምንድን ነው? እስካሁን ድረስ በጣም ጥሩ ነገሮችን ሳደርግ ቆይቻለሁ። እስካሁን ድረስ ብዙ ነገሮችን በጣም ብዙ ከምላችሁ በላይ እንግዲህ እሷም ልቧም ያውቀዋል፣ ብዙ ነገር ሳደርግ ቆይቻለሁ። አሁን ግን ተገድጄ ነው እዚህ ጋ መጥቼ ይህን ነገር ለመንገር የወሰንኩት ማለት ነው። እና እኔና እሷ መሀል ላይ የተፈጠረው ነገር እንዲህ ወጥቶ የሚወራ ነገር አይደለም እኔና እሷ ጋር ቢቀር የተሻለ ነገር ነው ብዬ ነበር የማስበው። ምክንያቱም ጥሩ ነገር አሳልፈናል፣ መጥፎ ጊዜያቶች ሲመጡ ደግሞ አብረን ተደጋግፈን አልፈናል። ይሄ ነገር ደግሞ ይዞኛል እኔን ወጥቼ ምንም ነገር እንዳልል ያሳለፍነው ጥሩ ነገሮች ስለሚበዙ፣ አንዷ ነገር ደግሞ ወጥቼ እንዲህ እንዲህ ብዬ ማውራት አልፈለግኩም። ምክንያቱም በቃ ያሳልፋችሁ ጥሩ ነገር እስከሆነ ድረስ ወጥቶ ስለዛ ሰው እንዲያርጋኛለች እንዲሆናለች ብሎ ማውራት ተገቢ አይደለም ብዬ ስለማስብ ነው። አሁን ግን ወደዚህ የመጣሁበት ምክንያት ቤተሰቦች፣ እናንተም እንግዲህ በስልክ በኮሜንት በመደወል በጣም ብዙ ነገሮች እየጠየቃችሁ ያላችሁት ለምን ወጥተህ እውነታውን አትናገርም? ለምን አታስረዳንም? በዛ በኩል ብቻ ሁሉን ነገር እየሰሙ ስለሆነ ግራ የመጋባት ነገር ስላለ እናንተን ስላከበርኩ ነው ወደዚህ ነገር የመጣሁት ማለት ነው። እና ወደዚህ ነገር ልመጣበት የቻልኩበትን ምክንያት ምንድን ነው? እናንተ ቤተሰቦቼ እውነታውን እንድታውቁትና በዳይ እንዳልሆንኩኝ እስካሁን ድረስ ዝም ብዬ የነበረው ነገሮች በዝምታ ያልፋሉ። በቃ እንዲህ ብለን ጥሩ ጊዜ አሳልፈን ብዙ ነገር አሳልፈን እዚህ የደረስን ሰዎች አሁን እንዲህ ብሎ መወቃቀሱ አያስፈልግም። እኔ ተበዳይ ሆኜ ልክ እንደ በዳይ ተደርጎ ስሜ እየተነሳ ስለሆነ ያንን ነገር ማጥራት ስላለብኝ ነው። አውቃለው። እኔ ምንም ስላላልኩ ነው እናንተ ይሄንን ነገር እያላችሁ ያላችሁት። አሁን ግን እውነታውን ሰምታችሁ ተረድታችሁኝ ሁሉን ነገር የተደረገው እኔ ፈልጌው ሳይሆን ብዙ ነገሮች እኔ በማላቅበት ነገሮች እግዚአብሔር ይጠብቆኝ እንጂ እኔ በማላቅበት ብዙ ብዙ ነገሮች ተደርገውብኝ ስለሆነ አሁን ይህንን ነገር ላስረዳችሁ ነው የመጣሁት። በአጭሩ እንግዲህ እኔ የተደረገብኝን ነገር ለመናገር ያክል ይህንን መናገር እኔ በፍፁም አልፈልግም፣ እንድታውቁልኝ፣ ቤተሰቦች። የምፈልገው ነገር እኔ በነበረኝ ግንኙነት ለእሷ ጥሩ በማሰብ ወደፊት ጥሩ ነገር እናገኛለን ብሎ በማሰብ ጥሩ ጥሩ ፊውቸሮችን በማሰብ ላይ በነበርኩበት ሰዓት ነበር ብዙ ነገር ታድርግ የነበረው እሷ። እኔ ይህንን ነገር አላቅም ነበር። አሁንም ይህንን ነገር መናገር አግባብ ነው ብዬ አላስብም። ነገር ግን እየመጣብኝ ያለ ነገር ነው ይህንን ነገር እንድናገር ወጥቼ ለእናንተ እንዳስረዳ ያስገደደኝ። ምንድን ነው የተፈጠረው መሰላችሁ? ከዚህ በፊት እሷ የነበራት ግንኙነት ነበር፣ ከሷም ከራሷ ከአፏ ሰምታችኋል። አንድ ነገር እንድታውቁ የምፈልገው እኔ እስካሁን ምንም ባልተናገርኩበት ሁኔታ እሷ ቀድሞ ስለነበራት ግንኙነት እየተናገረችን ያለችው እሷ ስለዛ ነገር እንድታውቁ በደንብ እየነገረቻችሁን ያላችሁት ይህ የሚሆነው ምንድን ነው? እኔ ምንም ባልተናገርኩበት ሁኔታ ነው። አሁንም የምነግራችሁ ነገር ምንድን ነው፣ ከዚህ በፊት ያልጨረሰችው ግንኙነት ነበራት። ያ ግንኙነት ደግሞ አሁን ላይ የኔና እሷን አብሮ የመቀጠል ነገር አቋርጦታል። አሁን እሷ ላይ እንደምታዩት ነገሮች በዛ መልኩ አይደሉም ፍጹም ከእውነት የራቁ ውሸት ናቸው እነዛ ነገሮች እና እኔ ብዙ ነገሮችን ጥሩ ጥሩ ነገሮችን ይሄ ይመጣብኛል ብዬ ስላላሰብኩኝ ጥሩ ጥሩ ነገሮችን በማሰብ ላይ ተጠምጄ ባለውበት ሰዓት ከጀርባ ግን እኔ በጣም ብዙ ነገር ሲደረግብኝ እንደነበር የዛኔም በትንሹም ማወቅ ጀመርኩኝ ከዛ በኋላም እንግዲህ እስካሁን ድረስ የመጣ ጉዳይ ነው ጉዳዩ ከመጣ ከሁለት ወር በላይ አልፎታል እዚህ ሁኔታ ላይ እኔ ከእሷ ጋር መታየት አብሬ መምጣት ስጀምር እኛ ተቀባይነት ማግኘት ስንጀምር የመጣ ነገር ነው። ከዚህ በፊት እኔ አላቅም እሷ ከዚህ ከልጁ ጋር ትሁን አትሁን ምንም አውቀው ነገር የለም። በቅርብ ጊዜ እንግዲህ እያያችሁት ያለው ልጅ ነው እሱ ልጅ ማለት እና ትጨርስ ከዚህ በፊት የነበራት ግንኙነት አልነገረችኝም። ልክ እኔ ከእሷ ጋር ያለንን ነገር ስንጀምር ከዛ በኋላ የመጣ ነገር ነው መጥቶ። እሷን፣ እንግዲህ አብረሽን ካልሆንሽ ካልተመለስን እያለ በጣም ይጫናት ነበር። ለዛም ብዙ ማስረጃዎች ነበሩኝ። በጣም ብዙ ይጫናት ነበር። ለዛም እንግዲህ እኔን እንግዲህ ለማሳመን እሷ በጣም ብዙ ነገሮች ተጠቅማለች። ብዙ ነገሮችን ማስረጃ ማቅረብ እችላለሁ። ለዚህ ምንም የሚዋሽ ነገር አይደለም። እሷ ቤተሰቦቿ የሚያውቁት ነገር ነው። ቤተሰቦቿ ጋር እየደወለ እዛ ርቀት ድረስ በመሄድ ነበረ ያንን ነገር እኔና እሷ ያለንን ነገር ለማስቆም ይሞክር ነበረው። እሷ ግን እኔ እስከማውቀው ድረስ በግልጽም ይሄን ነገር ጠይቅያታለሁ ይሄ ነገር እየረበሸን፣ ያለው ያለንን ግንኙነት ሊያበላሽ ይችላል፣ ይሄ ነገር አንቺ ጋ ያለው ነገር እንዴት ነው ብዬ በግልጽነት ጠይቂያታለሁ። እሷ ይሄንን ነገር እንደማትፈልገ ወደ ኋላ መመለስ እንደማትፈልግ አሁንም አስገድዷት ሊመልሳት እየሞከረ እንዳለ ነው የነገረች፣ ይሄንን ነገር ማለት ነው። እና እኔ ይሄንን ነገር ደግሞ ታምናላችሁ፣ ቤተሰቦች፣ እንደዚህ አይነት ግንኙነት ላይ ስትሆኑ ታምናላችሁ። እኔ ላላምናት አልችልም። በጣም እንግዲህ ጥሩ ነገር እያሳለፍን እያሰበችልኝ፣ እያሰብኩላት እያለው እሷን አለማመን አልችልም ስትነግረኝ ስለዚህ አመንኳት። እሷን ከብዙ ነገር መጠበቅ እንዳለብኝ ተሰምቶኝ በጣም እንግዲህ ብዙ ነገሮችን መስራት ማድረግ እያለብኝ እሷ ላይ ገና ለገና የሆነ ነገር ይደርሳል በሚል ከጎኗ በጣም ብዙ ጊዜያቶችን አሳልፊያለሁ። ብዙ አርቃትም ነበር ይሄ ልጅ እሷ ላይ አንድ ነገር ያደርጋል በሚል ማለት ነው። ከዛም በመሀል ምን አደረገች? እኔ ሳላቅ ከሱ ጋር ተመልሳለች። እና ይህንን ነገር እንግዲህ ማወቅ የጀመርኩት ቀስ በቀስ ነው። እኔ ይህንን ነገር ታደርጋለች የሚል በፍፁም ነገር አልነበረኝም። ምክንያቱም እኔ እንደማትገባ እንደማትመለስ ወደዛ ነገር ነግራኛለች። እና ከኋላ ከኔ ኋላ የሄደች ታገኘው ነበረ፣ ይገናኙ ነበረ። ኢቨን እሷ ቤት መጥቶ እንደነበረ አንዳንድ ነገሮች አይቻለሁ በሰዓቱ። እና በሰዓቱ ግን ያው አንዳንድ የማያሳምኑ ነገሮች ነግራኝ በቃ ነገሮችን እንደተዋቸው አደርጋኛለች እና አሁን ላይ እንግዲህ አይታችኋል፣ የመጨረሻውን ቪዲዮ አይታችኋል። ለአንተ ስሜት የለኝም ብላ ከሄደች በኋላ ከዛ በኋላ እኔ በቃ ከዚህ በኋላ እኔ የሞከርኩ ነበረ። ከዚህ በኋላ ምንም ነገር ማድረግ አልፈልግም ብዬ በቃ ራሴን ማስታመም ላይ ነው የገባሁት። ማለት በቃ ቤተሰቦቼም ጓደኞቼም እንግዲህ ወንድሜም እንዳያችሁት በቃ እኔን ከዛ ነገር እንድወጣ እገዛ ማድረግ ብዙ ነገሮችን ለእኔ እስከማድረግ ምናምን ድረስ ነው ሁሉም ሰው ሲያደርግ የነበረውና ያንን ነገር አይታችኋል። ይህንንም ነገር ወጥቼ መናገር አልፈልግም። በፍፁም መናገር ስላልፈልግ ሆኖ እስካሁን ድረስ ዝም ብዬ ነበረው። ከዛ ግን ምን መጣ? ጥያቄዎች መምጣት ጀመሩ። ምንድን ያለያያችሁ? ሰው ግልጽ ሳይሆንለት ሲቀር ምንድን ያለያያችሁ ብሎ ሰው ጥያቄዎች መምጣት ሲጀምር እኔ ቲክቶክ ላይ የእኛን ቪዲዮዎች የሚለቁ ብዙ ቤተሰቦች አሉና ለነዛ ሰዎች ማስረዳት ጀመርኩኝ። ማስረዳት ሲጀምር እነዛ ነገሮች እሷ ጋር ደረሱ ልጁ ጋር ደረሱ። ልጁ እና እሷ ጋር ሲደርሱ ግን ምንድን ነው ማድረግ የጀመሩት? እኔን ማስፈራራት ጀመሩ። ቤቴ አካባቢ በጣም ብዙ ነገሮች ማየት ጀመርኩ። ምኖርበት አካባቢ ሰዎች ይከታተሉኛል። ይሄንን ነገር እንዳላደርግ ቴክስቶች ይደርሱኝ ነበር። ከቴክስቶቹም አንዱ እንግዲህ እዚጋ የምታየው አንድ ቴክስት አለ። እዚጋ ተቀምጦላችኋል እና ላንብብላችሁና ቴክስቱን። የምታደርገውን እያንዳንዱ ነገር እናውቃለን። ቲክቶክና ቴሌግራም ላይ እየላክ ያለውን እናውቃለን እረፍ። ከዚህ ሰዓት ጀምሮ ብትጠነቀቅ ይሻልሃል። አይ ካልክ ለሚመጣብህ ማንኛውም ነገር ኃላፊነቱን ትወስዳለን። መግቢያና መውጫህን እናቃለን። ሰው የላትም ብለህ ከሆነ አትሸወድ። በነብስህ ነው የምንመጣው። እመነኝ ይላል። ቤተሰቦች እንግዲህ እንደምታዩት እኔ እንደዚህ አይነት ቴክስቶች ይደርሱኝ ጀመር። ምክንያቱ ምንድን ነው? እኔ ወጥቼ ለማስረዳት የሞከርኳቸው አንድ ሁለት ሰዎች እዚህ ጋር እንግዲህ ስናገር ራሳቸውን በደንብ ያውቃሉ። ቲክቶክ ላይ የእኛን ቪዲዮዎች የሚለቁ ቤተሰቦች እውነቱን ወጥቼ ስናገር እኔን ወስደው እኔ ነገርኳቸውን ነገር ወስደው ለነሱ በማድረስ ገና ለገና ሱራፌል ወጥቶ ያወራብኛል በሚል እኔ ጋር ማስፈራሪያዎች መድረስ ጀመሩ። እንደዚህ ቤቴ አካባቢ ደግሞ አንዳንድ ደስ የማይሉ እንቅስቃሴዎች ማየት ጀመርኩኝ እና እንግዲህ ቴክስቱ እንደምታዩት በነብስ ነው የምንመጣው። በጣም ከባድ ማስፈራሪያ ነው። ስለዚህ እኔ የህግ አካል ጋር ሂጄ ይህንን ነገር አሳወኩኝ። ምክንያቱም ምንድን ነው፣ ነገ መጥቶ የሆነ ሰው ሊያጠቃኝ ይችላል። እነሱም ላይሆኑ ይችላሉ፣ ሌላ ሰው መጥቶ ሊያጠቃኝ ይችላል። ይህንን ነገር ግን ህግ ማወቅ አለበት። ህግም ቢሆን እኔን ይጠይቀኛል፣ ለምን ይሄ ሁሉ ነገር ማስፈራሪያ ሲላከልን ለምን መታ አላሳወከን ነገር ይኖራል። ከዛ ይህንን ነገር ፖሊስ እንዲያውቀው አደረግኩኝ። ከዛ በሁለተኛው ቀን ምን ሆነ ቤተሰቦች እኔ ማለት በጣም በጣም በቃ በህይወቴ ካዘንኩበት በጣም በህይወቴ በጣም ከተጨነኩበት ይሄ ይሆናል ብዬ ከማልጠብቀው ሰው ነው በጣም ከባድ ነገር የተደረገብኝ። እጹብ ሁለት ልጆችን ወንዶችን ይዛ አንዱ ይሄ በቪዲዮ አብሮ የምታዩት ልጅ የእሷ የበፊት ፍቅረኛ፣ አሁንም የእሷ ፍቅረኛ የሆነው ልጅ እና አንድ ጓደኛው መጥተው ቤቴ ውስጥ የኔ ምግብ የምትሰራልኝ አንድ እህቴ ነበረች እሷን ገፍትረው ገብተው ቤቴን በርብረው የት ነህ ያለው ብለው እዚህ ቤቴ ውስጥ ቁመው ነው እንግዲህ ስልክ የደወሉልኝ። የት ነህ ሲሉኝ እኔ ለትንሽ ነው ማለት የሆነ ነገር ፈልጌ ነው የወጣሁት፣ ሰው ጠርቶኝ ነው የወጣሁት። ግን ከዛ በጣም ግራ ተጋባውኝና ምንድን ነው ምናምን ስል ቤትህን ያለ ነው እንፈልግሀለና ተባልኩኝ። አልመጣም አሁን ነገ እንገናኝ አልኳቸው። ቤቴን በርብረው እቃ ጠፍቶኛል፣ ሄዱ። ቤቴን በርብረው ማለት እኔ እንግዲህ ይሄ ይደረግብኛል ብላችሁ አታስቡም በጣም ከምትወዱት ከምታከብሩት አብራችሁ ብዙ ነገር ካሳለፋችሁት ወደፊት ብዙ ነገር ይኖረናል ብላችሁ ከምታስቡት ሰው ይህንን አጠብቁም በጣም ነው ያዘንኩት በጣም ነው የተሰማኝ እና እኔ ደግሞ በዛ ሰዓት ብኖር ቤተሰቦች የሚፈጠረውን ነገር እንግዲህ ለእናንተ አልነግራችሁም ማለት ሁለት ጎረምሶች ቤቴ ውስጥ መጥተው የእኔን ልጅ ገፍትረው ገብተው ይሄንን ማድረግ ከቻሉ እኔ ብኖር ደግሞ የሚፈጠረውን ነገር መገመት ይችላላችሁ ቤተሰቦች እና ይሄንን ነገር አደረጉ ከዛ ይህንን ነገር ለፖሊስ ማሳወቅ ስለነበረብኝ እኔ ቤቴም ተፈትሿል። እቃም ጠፍቶኛል። የጠፋኝም እቃ ምንድን ነው? የአንገት ሀብል ጠፍቶኛል። ያንን የአንገት ሀብል እጹ እንግዲህ እዚህ ቤት ስትመላለስ ስለነበረ ያንን ነገር ታውቃለች። እኔ እግዚአብሔር ጠበቀኝ፣ በእቃ አለፈልኝ። ይሁን ችግር የለውም። እግዚአብሔር ጠብቆኝ በእቃ አሳልፎልኛል። ነገር ግን እኔ ብኖርስ የሚለው ነገር በጣም ነው ያመመ ቤተሰቦች። ከዛ እኔ ይህንን ነገር ለፖሊስ አሳወቅኩኝ። ይባስ ብላ እኔ ጭራሽ እሷንም ለማስያዝም የሆነ ነገርም አይደለም የምፈልገው። እሷ እኔ ጋርም ያላት ነገር መጠየቅ ከፈለገች በግልጽነት ተገናኝተን ውጭ ላይ መነጋገር እንችላለን። እኔ እሷን የማገኝበት ምንም አይነት መንገድ የለም። ሁሉም ነገር ላይ ብሎክ አድርጋኛለች። ምንም ነገር ላገኛት አልቻልኩም። እኔ ጋርም አላት ብላ የምታስበው ነገር ካለ አብረን ነው ጊዜ አሳለፍ ነው፣ አብረን ነው ብዙ ነገር የሆን ነው። ስለዚህ በግልጽነት መጠየቅ እኮ ትችላለች። ያንን ነገር ደግሞ እኔ ላሉት የህግ አካላትም ይህን ነገር አሳውቄ ስለነበረ እኔን ኢቭን ልትከስ እዛው ፖሊስ ጣቢያ ሄደች። ፖሊሶቹ ደግሞ ትናንትና ባደረገችው ነገር እኔም ሪፖርት አድርጌ ስለነበር ያዟት። ይህንን ነገር መታለ እናንተም ነግራችኋለች። ታስር ያለው እንደዚህ እንደዚህ ሁኛለሁ ያለው ብላ ነግራችኋለች። ግን እኔ ያስተዋልኩት ቤተሰቦች ለምንድን የታሰርሽው ብሎ የጠየቃት አንድ ሰው የለም። በጣም ነው ያዘንኩት። ሰው ዝም ብሎ ሊታሰር አይችልም። እኔም እሷ ለምን ለእኔ ስሜት የላትም እኔን ለምን አላፈቀረችኝም ለምን አልወደደችኝም ብዬ ላሳስራት አልችልም። የሆነ ነገር አድርጋለች ማለት ነው። ቤተሰቦች ይህንን ነገር እናንተ አልጠየቃችሁም። በጣም ነው ያየሁት፣ ብዙ ኮሜንታችሁ ላይ መታሰሯን እንጂ ለምን እንደታሰረች አልጠየቃችሁም። እኔ በጣም ስጋት አለብኝ፣ ለዛም ነው እስካሁን ድረስ ዝም ብዬ የነበረው። ቤተሰቦች ህግ እንግዲህ ዝም ብሎ ሊያስር አይችልም። እናንተም አልጠየቃችሁም። ምንም ነገር አልጠየቃችሁም። ለምን ታሰረች ብላችሁ አልጠየቃችሁም። እኔም ትታሰር ስላልኩ አትታሰርም። እኔ እውነት ልንገራችሁ፣ እሷን ማሳሰር እሷን ሌላ ነገር ውስጥ የመክተት ምንም ፍላጎት ኑሮኝ አይደለም። ይሄን ስጋት ስላለብኝ፣ ማስፈራሪያዎች እየደረሱኝ ስለሆነ እንግዲህ፣ በተግባርም እንግዲህ ቤቴ ድረስ መጥተው ያንን ነገር ስላደረጉ፣ እሷና ጓደኛዋ ከእንደገና ሌላም አንድ ልጅ አለ፣ ከእሱ ጋር ሆነው ይህንን ስላደረጉ ነው እሷ ይህንን ነገር ያደረገችው። ይህንን ነገር ደግሞ እምትክድም ከሆነ እኔ ከፖሊስም ማስረጃ አለ ማቅረብ አቅረብ ይችላለሁ። ይሄንን ነገር ሙሉ ለሙሉ ማለት ነው እንግዲህ ቤተሰቦች እኔ ስላልኩኝ ሰው አይታሰርም ምንም እሰሩ ስላልኩኝም ሰው የሚታሰረው ነገር የለም። ኦልሬዲ እኔ ቤቴ መታ ከልጆቹ ጋር እንግዲህ እግዚአብሔር ስላተረፈኝ ነው እንጂ ቤቴ መታ፣ ቤቴን አስበርብራ መሄዷ በራሱ አንድ ትልቅ ጥፋት ነው። እና ይህንን ነገር ደግሞ ስጋቴን ቀድሜ ያሳውቄ ስለነበረ ነው ያ ነገር የሆነው እና ይሄንን ነገር ልነግራችሁ እፈልጋለሁ። በተጨማሪም ደግሞ ቤተሰቦች እሷ አሁን ላይ እየሰራች ያለችው የኔን ስም ለማጥፋት እናንተ ጋር በዚህ ልክ እየጣረች ያለችበት ምንድን ነው፣ እኔ ምንም ሳልናገር እሷ ሁሉ ነገር እያወራች ያለችው ገና ለገና መቶ ሱራፌል ይህን ነገር ያወራል በሚል ስጋት ነው እያወራች ያለችው ይህን ነገር ማለት ነው። እኔም እስካሁን ዝም ብዬ ነገሮቹን ስከታተልም የነበረው በቃ የፈለገችውን ነገር ትበል፣ ችግር የለውም፣ ያሳለፍነው ነገር ይበልጣል ብዬ አስቤ ነው አሁን ግን እኔም ወደ እናንተ እንዳልመጣ የኔንም ተአማኒነት የሚያጎድል ነገር እያየው ስለሆነ ይሄንን ነገር እናንተም በስህተት ነገሩን በደንብ ሳታውቁት እኔ ስላልነገርኳችሁ ማይሆን ነገር ከመናገርም እኔንም ያለ አግባብ ከመጥላትም እንድትቆጠቡ ነው ይህንን ነገር የምነግራችሁ እና ይሄ ነገርም ያለቀ ጉዳይ አይደለም። ኦልሬዲ ይሄንን ነገር በደንብ ማብራራት የማልፈልገው ህግ የያዘው ጉዳይ ስለሆነ ማብራራት አልፈልግም። ያላለቀ ጉዳይ ስለሆነ ማብራራት አልፈልግም። አሁን የመጣሁበት ዋና ነገር ግን ውሸት እውነት መሆን አይችልም። እንግዲህ እውነት ተደብቃ አትቀርም። ሁሉም የእጁን ያገኛል። ቤተሰቦች ጥሩ የሰራ ጥሩ ያገኛል፣ መጥፎ የሰራ ደግሞ መጥፎን ያገኛል። እኔ በበኩሌ እስካሁን ድረስ ለእሷ ጥሩ ነገር ነው እያደረግኩ ያለሁት። አሁንም ቢሆን ለእሷ ጥሩ ነገር ነው መመኘው፣ ጥሩ ነገር ይግጠማት ብዬ ነው። እስካሁን ዝም ብዬ ነበረው እስካሁንም ያላወራሁት መጥፎ ነገር ስለማለመኝ ነው ለሷ። አሁንም እውነቱን የተናገርኩት ወጥቼ ውሸት እየተደጋገመ በመጣ ቁጥር፣ በቃ እናንተ እውነት እየመሰላችሁ ይሄዳል። ስለዚህ ይሄንን ነገር በደንብ ለማጥራት ነው። እኔ ከዚህ በፊትም በእንደዚህ አይነት ነገር ውስጥ ተገኝተን ስማችን ተነስቶ አያውቅም እና ከዚህ በኋላም በዚህ ጉዳይ ላይ ስሜ እንዲነሳ አልፈልግም። ይሄ ነው እውነቱ፣ እንድታውቁት ስለምፈልግ ነው። ቤተሰቦቼም እስካሁን እያበረታታችሁን እዚህ የደረሳችሁ ቤተሰቦችም በተፈጠረው ነገር በጣም አዝናችኋል። በጣም ብዙ ቤተሰቦች መሀል ያላችኋላችሁ፣ እኔ ላይም እየፈረዳችሁ ያላችኋላችሁ። ስለዚህ አሁን እኔ ስለተናገርኩኝ ይህንን ነገር እናንተ እንግዲህ የራሳችሁን ነገር ተቀብላችሁ እኔ አሁን ከዚህ በኋላ ስራዬን የመቀጠል ፍላጎት ያለኝ እናንተ ጋር መድረሴን ማቆም አልፈልግም፣ መምጣት እፈልጋለሁ ያው እናንተ ጋር የተፈጠረ በጣም ግራ መጋባት ስላለ ይህን ነገር ማወቅ ስላለባችሁ መናገር ስላለብኝ የመጣሁት እንጂ ሌላ ምንም ሰው የመጉዳትም ሰውን የማሳዘንም ምንም ፍላጎት የለኝም። እኔ እስካሁን ድረስ ሄድበት የነበረው መንገዴም ይሄ ነው፣ እንድታቆልኝ ነው የምፈልገው። አንዳንድ ቤተሰቦች ዝምታይን ተረርታችሁ እንግዲህ የራሳችሁን ነገር ተቀብላችሁ ነበረ። አሁን ግን ነገሮች እየተዛቡ የሆነ አካል እውነተኛ እየሆነ እኔ እውነቱን ያዝኩት ብዙ ማስረጃዎች እጅ ላይ ያሉኝ ነገም ዛሬም በኩራት ላቀርባቸው የምችላቸው ብዙ ማስረጃዎች ያሉኝ ሰው ነኝ። ነገሮቹ ካላበቁ አቀርባቸዋለሁ። እናንተም ከነዚህ ነገሮች እንግዲህ አይታችሁ ፍርዳችሁን ትቀበላላችሁ። ግን የተፈጠረው ነገር ይሄ ነው። ግራ መጋባት ውስጥ እንዳትገቡ ቤተሰቦች። እኔ እንግዲህ አሁን ወጥቼ የተናገርኩት ይሄ ግራ መጋባት እንዳይኖር ነው። ቤተሰቦች፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከዚህ በኋላ እንግዲህ በዚህ ነገር ላይ ብዙ ባልቆይ ደስ ይለኛል። በጣም ስለተደጋገመብኝ ነው ይሄ ነገር እንግዲህ ለማስረዳት ወደ እናንተ የመጣሁት። ከዚህ በኋላ እዚህ ነገር ላይ ብዙ ባላወራ ደስ ይለኛል። ነገሩ ግን ከተጠናቀቀ በኋላ ኦልሬዲ አሁንም የተያዘ ጉዳይ ስላለ ከተጠናቀቀ በኋላ ግን እውነታውን የምትሰሙት ይሆናል። እኔ ምንም እዚህ ጋር እንዲህ እንዲህ ብዬ ብዙ ማስረዳችሁ ነገር ባይኖርም ነገሩ ካለቀ በኋላ ግን የምትረዱት ነገር ይኖራል። እየተሰራ ያለው ነገር ምን ከኋላ ላይ እንደተሰራ ምን ሊደረግብኝ እንደነበር እግዚአብሔር ከምን እንዳተረፈኝ እንግዲህ በከፊሉም ቢሆን ነግሬያችኋለሁ። የሆነ ጊዜ ላይ ደግሞ ሙሉ ነገር ምነግራችሁ ይሆናል። ቤተሰቦች በጣም ነው የምወዳችሁ። ደህና ሁኑልኝ።